የሀሳብ ነጻነት እና ብሔራዊ ጥቅም፣ ለእርስዎም ቀድሜ ማነሳው ጥያቄ የሀሳብ ነጻነት ና ብሔራዊ ጥቅም ምንና ምን ናቸው? ከዛ ደግሞ እንግዲህ በዚህ ሂደት ውስጥ መገናኛ ብዙሃን ሁለቱን አስተሳስሮ ለመስራት ይጋጫል አይጋጭም? የሚል ሀሳብም ስላለ የእርስዎን ሀሳብ እንስማ። እንግዲህ የሚዲያ ና የጆርናሊዝም የኮሚኒኬሽን ቲዎሪዎችን መለስ ብሎ ማየት አስፈላጊ ነው። ስናያቸው ስናጤን አሁን ያለው የሚዲያ አስተሳሰብ ቲዎሪ በመሰረቱ ፎከስ የሚያደርገው የሀሳብ ነጻነት በጣም አስፈላጊ ነው። ጋዜጠኞች በዛ ፍሬምወርክ መስራት መቻል አለባቸው። የሀሳብ ነጻነት ሲኖር ሚዲያ አራተኛ መንግስት ይሆናል። በሀገር በፖለቲካ በኢኮኖሚ እንዲሁም በማህበራዊ ጉዳዮች ላይ ኤክሴል ማድረግ ካለባት ሚዲያው ትልቅ ድርሻ ይጫወታል። ያ የሀሳብ ነጻነት ሲኖር ነው። ሁለተኛው ግን ኢመርጅ እያደረገ ደግሞ ያለው የናሽናል ኢንተረስት ጉዳይ ነው፣ የብሔራዊ ጥቅም ጉዳይ ሚዲያ ምን መስራት አለበት? ምን ማድረግ አለበት? ብሔራዊ ጥቅምን ከማስከበር አንጻር የሚለው ደግሞ ሌላኛው ሀሳብ ነው። አሁን እያየን ያለነው ፕራክቲካሊም፣ በቲዎሪው ሚዲያ የሀገርን ብሔራዊ ጥቅም ማስከበር መቻል አለበት። የሀገርን ብሔራዊ ጥቅም ሲያስከብር ሰዎች የተሻለ ህይወቱ ይኖራሉ። ሰዎች የተሻለ እድገት ያገኛሉ፣ የሚል አስተሳሰብ ነው ያለው። ሁለቱ ግን ተቃርኖ የላቸውም በአግባቡ ካየን ባላንስ እያደረግን ካየን እያመዛዘንን ከሄድን ተቃርኖ የላቸውም። ፋንዳሜንታሊ ግን ብሔራዊ ጥቅም የሚዲያ አልፋና ኦሜጋ ነው። መጀመሪያው መጨረሻውም እሱ ነው የሚሆነው ማለት ነው። ቲዎሪው ያንን ክሊርሊ ነው የሚያስቀምጠው ማለት ነው። ፕራክቲሱም ያንን ያሳያል። ስለዚህ ጋዜጠኞች ነጻ በሆኑ ቁጥር ሚዲያው ነጻ በሆነ ቁጥር የበለጠ ደግሞ ናሽናል ኢንተረስትን ከማስከበር አንጻር ስኬታማ የሆነ ስራ ይሰራል ማለት ነው። ግን ችግሮች የሚፈጠሩት ያ የሚዲያ ነጻነት የምንለውን ፍሪደም ኦፍ ኤክስፕሬሽን የምንለውን በአግባቡ ካልተጠቀምንበት ነው። የሀገር ብሔራዊ ጥቅም ሲሆን፣ የሀገር ሚስጥር ሲሆን፣ የግዛት አንድነት ጉዳይ ሲሆን፣ የዜጎች የመኖሪያ ለመኖር ጉዳይ ሲሆን ፍሪደም ኦፍ ኤክስፕሬሽንም ደግሞ የራሱን ሊሚቴሽን አለው። ይሄ በዓለም አቀፍ ሕግም የተቀመጠ ነው። ይሄ አይሲሲ ፒር የምንለው ኢንተርናሽናል ኮቨነንት ፎር ሲቪል ን ፖለቲካል ራይትስ ተብሎ በዓለም አቀፍ ሕግ የተቀመጠው እነዚህም በተመለከተ ግን ነጻነት የምንለውም ነገር ደግሞ ሊሚቴሽን አለው ብሎ በግልጽ ያስቀምጣል ማለት ነው። ስለዚህ የእነዚህን ግንኙነት የፍሪደም ኦፍ ኤክስፕሬሽንን ከናሽናል ኢንተረስት አንጻር የምናየው በሚዲያ ኮንቴክስት ሚዲያ ሲሆን ምን ይሆናል? ሚዲያ ቢኮዝ ፓወርፉል ነው። ሚዲያ በጣም ብዙ ሰዎች ጋር ይደርሳል። ሚዲያ ተጽዕኖ መፍጠር ይችላል። ስለዚህ ሚዲያ ላይ የምናስተላልፋቸው ነገሮች ነጻን ነው ሲባል ምን ማለት ነው? በጣም የብዙ ሰውን ህይወት አፌክት ስለሚያደርግ ፕራክቲካል የሚያየ ነው። የተለያዩ ሀገራት ፈርሰዋል። የተለያዩ ሀገራት ዜጎች ተሰደዋል። ከሀገር ወጥቶ በሚዲያ ኢንተርቬንሽን ማለት ነው። ሶ በልኩ ማየት። ዞሮ ዞሮ ግን ነጻነት ስንል ከብሔራዊ ጥቅም አንጻር የሚታይና ማጠንጠኛው ብሔራዊ ጥቅም መሆኑን ለማስቀመጥ ወጥቷል። አዎ እዚህ ሀሳብ ላይ ነክተውታል፣ ግን ትንሽ አጽንኦት ቢሰጡበት ጥሩ የሚሆነው እኛ ሀገር ላይ የሀሳብ ነጻነት የሚለው ነገር ይነሳና በዚህ ሰበብ ብሔራዊ ጥቅም በብዛት ሲጨፈለቅ እናያለን። የእርስዎን ትዝብት ጥቂት ያክሉበት። እንግዲህ በጣም ብዙ ጥናቶች ተሰርተዋል በእኛ በኢትዮጵያ መገናኛ ብዙሀን ባለስልጣንም ዩኒቨርሲቲዎች ውስጥ የሚሰሩ ጥናቶች ያመለክታሉ ምንድን ነው የሀሳብ ነጻነት የሚለውን ከመረዳት የሚመነጭ ይመስላል ብዙ ጥናቶች የሚያሳዩት የሀሳብ ነጻነት እስከምን ድረስ ቅድም እንዳነሳሁት ሚዲያ ሲሆን የሀሳብ ነጻነት ምንድን ነው ቢኮዝ ሚዲያ በጣም ኢንፍሉንሻል ስለሆነ በጣም የብዙ ሰዎችን ሕይወት የሚነካ ስለሆነ በሀገር ህልውና ላይ አደጋ ሊጋረጥ ስለሚችል በኔጌቲቭ ስናይ፣ በፖዘቲቭ ደግሞ ተቃራኒውን ነው የሚያመጣው። እድገት ያመጣል፣ ማህበራዊ ትስስርን ብልጽግናን ሊያመጣ ይችላል፣ ስኬትን ሊያመጣ ይችላል በሀገር ደረጃ። ስለዚህ ከዚህ አንጻር ለምሳሌ የምናስተላልፋቸው መልእክቶች ምን ይመስላሉ? ለሀገር የሚጠቅሙ ናቸው ወይ ለህዝቦች የሚጠቅሙ ናቸው ወይ የህዝቦችን በጋራ የመኖር እሴት የሚያጎለብቱ ናቸው ወይ የሚለው አስፈላጊ ነው። የሀገር ብሔራዊ ጥቅምን ብቻ ደግሞ ሳይሆን ቴሪቶሪያል ኢንቴግሪቲ የምንለውንም የህዝቦችን ደህንነት ሰላምን አያናጋም ወይ የሚለውም በደንብ ማየት አስፈላጊ ነው። ስለዚህ የምንናገረው ነገር ትልቁ ፕላትፎርም ሚዲያ ነው። ሚዲያ ላይ የሚተላለፈው ነገር ግን ምን ያህል ያንን ሊጎዳ ይችላል የሚለው ማየት አስፈላጊ ነው። ሶ የትም ሀገር የለም የሀገርን ብሔራዊ ጥቅም ሚዲያ ላይ አሳልፈው የሚሰጥ በስመ ሀሳብ ነጻነት ብዙ ኤክስፒሪንሶችን ማምጣት እንችላለን ማለት ነው። ሶ ያ በጥንቃቄ መታየት አለበት፣ አቢውዝ መደረግ የለበትም። ይሄ በነፃ የመናገር በነፃ ሀሳብን የመግለጽ እውነት ነው በጣም ብዙ ለውጦችን ሊያመጣ ይችላል። በሀገር ላይ ያመጣልም ደግሞ አሁን ለምሳሌ ሚዲያ አራተኛ መንግስት ነው ስንል ኢንቨስቲጌት ሲያደርግ ኢንቨስቲጌቲቭ ጆርናሊዝም ይሄ ወሽ ዶግሮ ለምንለው ችግሮችን ነቅሶ አውጥቶ መፍትሄ የሚያሳይ ሚዲያ ሲሆን፣ አክሰስ ማድረግ ያለበትን ኢንፎርሜሽን አክሰስ ያደርግ፣ ያ ለዲሞክራሲ ግንባታም ያግዛል። ያ ግን ፍሪደም ኦፍ ኤክስፕሬሽንን በአግባቡ ስንገነዘበው ነው ማለት ነው እነዚህ ጉዳዮች ጥናቶች ቅድም እንዳልኩት በጣም ብዙ ነገሮችን ያሳዩናል። ችግሮች አሉ፣ መታየት ያለባቸው ነገሮች አሉ። ግን ፎር ጉድ ለብሔራዊ ጥቅም፣ ለሀገር አንድነት፣ ለህዝቦች በጋራ የመኖር እሴትን ለማመልጸቅ ለነዛ ያንን ለማሳደግ በሚያግዝ መንገድ የፍሪደም ኦፍ ኤክስፕሬሽንን ኮንሲደር ማድረግ ይኖርብናል ብዬ ነው የሚወስደው። እዚህ ላይ ብናነሳው በጣም ጥሩ የሚሆነው እንግዲህ ያደጉ ሀገራት በዓለም አቀፍ ደረጃ ተደራሽ የሆኑ ትልልቅ ሚዲያዎች አሉ። ቀደም ሲል በተመለከት ነው ዜና ላይም ሲነሱ የነበሩ ጉዳዮች እና እነሱ እነዚህ ትልልቅ መገናኛ ብዙኃን የቆሙበትን የተመሰረቱበትን ሀገር ብሔራዊ ጥቅም እና ዓላማ ከማስጠበቅ አንጻር ማይደራደሩበት ነገር ነው። ግን ደግሞ ሀሳብን በተፍታታ መንገድ ሲያቀርቡ ደግሞ እንመለከታለን። ከዚህ አንጻር እንደው በዚህ ረገድ እኛ የምንወስዳቸው ነገሮች ምንድነው ሊሆኑ የሚገባው? አንድ ጥናት እዚሁ የእናንተ ባልደረባ የሆነ ሰው የሰራውን ጥናት አይቻለሁ። ባህሩ ይድነቃቸው ይባላል። ኢትዮጵያ ሚዲያ ና የኮንስትራክቲቭ ጆርናሊዝም ምንም መሆን አለበት የሚል ጥናት ሰርቶ አይቸዋለሁ፣ አንብቤዋለሁ። ና ትልቁ ነገር ከዛ ፔፐር የምንማረው የሚዲያ ቲዎሪዎች አሁን ኢንተርናሽናል የምንረዳው ሚዲያ ምን መልክ መያዝ አለበት፣ ፊሎሶፊው ምን ይመስላል፣ ፍልስፍናው ሚዲያ በአንድ ሀገር ላይ አራቱን ቲዎሪዎች እናውቃቸዋለን። ሊበራል መሆን አለበት፣ ሶሻል ሬስፖንሲብል መሆን አለበት ሚዲያ የሚሉ። አሁን ግን ከዛ ወጥቶ ኮንስትራክቲቭ ጆርናሊዝም የሚባል ጥናቱ የሚያመለክተው ያንን ነው። የኮንስትራክቲቭ ጆርናሊዝም ይሄ የሚገነባ ፖዘቲቭሊ ኮንስትራክት የሚያደርገ ጋዜጠኝነት ፍልስፍና ላይ ደርሷል ዓለም። ቻይና ብንሄድ ይህን ፊሎሶፊ ነው የሚከተሉት። አውሮፓ ሀገራትን በራሳቸው ጋዜጠኛ ሚዲያቸው የእነሱን ሀገር የፖለቲካ ኢኮኖሚ፣ ማህበራዊ ጉዳይ ሊገነባ በሚችል መንገድ ፊሎሶፋይዝ የተደረገ ነው። ከዚህ አንፃር በውስጥም አንድነታቸውን የግዛት አንድነታቸውን ሉዓላዊነታቸውን የዜጎች አንድነትን ህብረትን የሚያጠናክር በውጭ ደግሞ ሀይሊ በዓለም አቀፍ ደረጃ ያላቸውም ተጽዕኖ የሚያሳድጉበት ተጽዕኖ የሚያሳድሩበት ቱሎ ፕላትፎርም ሆኗል ሚዲያ። ለዚህ ነው ባለፉት ሀያ ዓመታት ብንወስድ ሚዲያ በዓለም አቀፍ ደረጃ የቢሊየን ዶላር ኢንዱስትሪ ሆነው እነ ቱርክን ብናይ ኢንተርናሽናል ሚዲያ ነው ስታብሊሽ አድርጎ ቱርክ አናዶሉም መውሰድ እንችላለን የራሽያን አርቲ ቲቪ መውሰድ እንችላለን። ሲጂቲኤንን መውሰድ እንችላለን። ኃያላን የምንላቸው ሀገሮች ፊት ለፊት እያሰለፉ ያሉት ሚዲያዎቻቸውን ነው፣ ስትሮንግ የሆኑ ሚዲያዎቻቸውን ነው። እነዚህ ሚዲያዎች አንዱ የሚከተሉት ፊሎሶፊያ የኮንስትራክቲቪዝም ገንቢ ጋዜጠኝነት ገንቢ ሚዲያ፣ በሀገር ውስጥ በውጭ ደግሞ ጥቅማቸውን የሚያስከብር ሚዲያ ነው ማለት ነው። ይሄ ማለት ማለት ነው ቀድሞ ጋዜጠኝነት ችግር ነቃሽ ተቺ ብቻ ነበረ። እሳቢው ፍልስፍናው ነው ነው ነው። ፕራክቲካሊ ሚያ ነው የሚታየው። ችግሮችን ይነቅሳል፣ ያወጣል፣ ያሳያል። ያ ጥሩ ነው፣ ግን እዛ ላይ ቆመ። ልክ ሐኪም አንድ ታካሚ ሐኪም ቤት ሄዶ ተመርምሮ በሽታ ሄ ነው ይባላል። በሽታው መናገር ፈውስ አይደለም ዘንድ መድኃኒት ነው ፕሪስክራይብ የሚደረግለት የሚታዘዘለት። ልክ እንደዛው ሚዲያዎቻችን ምን መሆን አለባቸው? ችግርን ብቻ ማሳየት ሳይሆን መፍትሄን የሚያሳይ ሚዲያ መሆን መቻል አለበት። ችግርን ነቅሶ ማውጣት አንድ ነገር ነው። ከዛ በዘለለ ግን መፍትሄዎችን እያሳየ የሚሄድ ሚዲያ ሲሆን የሚደነቅ ነው። የኛን ሚዲያ ግን አብዛኛውን አሰስ ስናደርግ ከዚህ አፕሮች ይልቅ የመጀመሪያው ነው ኦልድ ስኩል ቲዎሪስ ፎሎው የሚያደርጉ ይመስለኛል። ጥናቶችም ስኩል ኦፍ ጆርናሊዝም አዲስ አበባ ዩኒቨርሲቲ ብና አንዳንድ ጥናቶች ይህን ነው የሚያመለክቱት። ሶ ወደ ፓራ ጆርናሊዝም የምንለው ይሄ ፓራ ጆርናሊዝም ማለት ይሄ አማተሪሽ የሆነ ጆርናሊዝም ወደዛ እያጋደለ እየሄደ በተለይ ሶሻል ሚዲያው ላይ እነዛ ነገሮች ይታያሉ። ሜንስትሪሙም ደግሞ አብዛኛው ሜንስትሪም ሚዲያ ምንለው እንደዚህ አይነት ፕራክቲስ ውስጥ ነው ያለው። ስለዚህ ያ በጥንቃቄ መታየት መቻል አለበት። ሶ የንግድ ሆነ የህዝብ ሆነ ሌላ ሚዲያ ብሔራዊ ጥቅም ማዕከላዊ ነው ማዕከል ነው ማጠንጠኛው ነው የሚሆነው። ያንን ለብሔራዊ ጥቅም ለብሔራዊ ደህንነት ለብሔራዊ ሚስጥር መጠበቅ የህዝቦችን በጋራ መኖር ቴሪቶሪያል ኢንቴግሪቲ የምንለውን ነገር ለማስከበር የሚዲያ ድርሻ ከፍተኛ ነው። ያንን እውን ለማድረግ ደግሞ የሀሳብ ነጻነትን በአግባቡ በልኩ ይሄን ሊያመጣ በሚችል መንገድ መጠቀም ነው። ይሄን ሊያመጣ በሚችል መንገድ ካልተጠቀምን ውጤቱ ያ ነው። ውጤቱ ተበላሸ ነው የሚሆነው ሀገርን እስከ ማጣት ድረስ ነው ሀገር ከጠፋ ደግሞ ሚዲያው ራሱም አይኖርም ጋዜጠኛውም ሚዲያውም ህልውና አይኖረውም ማለት ነው ስለዚህ ቴዎሪው ፕራክቲሱ ኢንተርናሽናል ኤክስፔሪየንሱ የሚያሳየው ይህ ነው በጣም ጥሩ እሺ ዶክተር ሳምሶን መኮንን የኢትዮጵያ መገናኛ ብዙሀን ባለስልጣን ዋና ዳይሬክተር ናቸው በስቱዲያችን ተገኝተው መገናኛ ብዙሀንና ብሔራዊ ጥቅም በሚለው ሀሳባችን ላይ ማብራሪ የሰጡን በጣም እናመሰግናለን መልካም